ከተሞቻችን ሰፊ ገጠሮች ነው የነበሩት። እጅግ በጣም ሰፊ ገጠሮች ነው የነበሩት። እስካሁንም ብዙዎቹ ከተሞች ሰፋፊ ገጠሮች ናቸው እንጂ እዚጋ የሚባል የከተማ ኳሊቲ የላቸው፣ መሰረተ ልማት የጎደላቸው፣ ከዲጂታል ትራንስፎርማቲቭ ከሆነ ቴክኖሎጂ ጋር ብዙም ትውውቅ የሌላቸው፣ የመልካም አስተዳደር ችግር በስፋት የሚታይባቸው፣ ከግጭትና ከምን ያልተላቀቁ ነበሩ። ከተሞች መዘመናቸው ከተሜነት መስፋፋቱ ግድ ነው፣ የሚቀር ነገር አይደለም። ተፈጥሮአዊ ስለሆነ እማይቀርልን ከሆነ ተዘጋጅተን አቅደን አስበንበት መግባት አለበት የሚል ነው ጽሁፉ። ከዚህ አንጻር አዲስ አበባን እንደ እንደማሳያ ተደርጎ የሚቀርበው ነገር ትክክለኛ ነው ብቻ ሳይሆን በእኔ እምነት አዲስ አበባ ውስጥ የማያቸውን ለውጦች አለማክበር አክበር እንዲበረታቱ አለማድረግ ለእኔ ድንቁርና ነው የሚል እምነት አለኝ። አዲስ አበባ ውስጥ የምናያቸው ለውጦች አዲስ አበባ ብቻ ብቻ እንዳይቀሩ ነው መጣር ያለብን፣ መስራት ያለብን። አዲስ አበባ ውስጥ የምናየው ተስፋ የሁሉም ኢትዮጵያዊ ተስፋ መሆን መቻሉን ነው ማረጋገጥ ያለብን። አዲስ አበባ የሚሰሩ ስራዎች መቀሌም እንደሚሰሩ ባህር ዳርም እንደሚሰሩ ሐዋሳም እንደሚሰሩ ድሬዳውም እንደሚሰሩ ጅግጅጋም እንደሚሰሩ ማረጋገጥ ከዛ በታች ወርደው አንጭ ቆረረም ድረስ እንደሚሄዱ ማረጋገጥ ነው ስራችን መሆን መቻል ያለብን። ከተሞች እነኚህ ያየናቸውን ችግሮች ለመፍታት ደግሞ የተመቹ ናቸው።